እንዴ! ከአንዱ ከእግዚአብሔር በቀር ይህን የሚያደርጋለ? እንዴ! እኔን አትመኑኝ፣ እማወሯን የምናገረውን የማስተምረውን አትመኑኝ። ግን አባቴ በእኔ እጅ የሚያደርገውን ታምራቱን ይሁና መኑ፣ እንጂ የአልዓዛር ከመቃብር መውጣት ማንም አድርጎ አያውቅም። ማንም አያረግምም። ከዚህም በኋላ አይሆንም ባይዘወይ ምልክት ማለት ትርጉሙ ባይዘ እግዚአብሔር እንዲህ ይነካ ማለት፣ የእግዚአብሔር አሻራ እላይ ላይ ሲቀርብ ምልክቱ እሱ። ሰውየው እየዘለለ እየሮጠ ገባ፣ በጣም ደስ ብሎት አይደለም፣ ይዘለው መራመድ ስለማይችል። አይ እጾም ነበር አይደለም ያለው። እግዚአብሔር የናዝሬቱ ኢየሱስን አከበረዋል አለ። ስላላመንክ ነው የሚባል ብዙ ነገር የለም፣ አዲስ ኪዳን ስለሆነ፣ አለማመናችሁን አልፎ ይሰራል። አሜን አሜን። እኮ አይልም አይደል? ቸርቻ አልመጣም ሳውየው ፊቱ ላይ ያለ እምነቱ ተነስ ሲለው በኃይልም ዘሎ ቆመ። ስለዚህ እግዚአብሔር በኢየሱስ ክርስቶስ በኩል ያደረጋቸው ምልክቶች፣ ድንቆችና ታምራቶች ይህንን የተቀበልነውን ድነት ማረጋገጫ ናቸው። ምንም ነገር ቢሰማ ጴጥሮስ ኢየሱስ አጠገብ ነው እንጂ ፍርሃት አለው። መንፈስ ቅዱስ ሲወርድበት ምንድን ነው አሉት? እምታዩትንና የምትሰሙትን እግዚአብሔር አፈሰሰዋል። ስለዚህ ልንጠነቀቅለት የሚገባው ይህ ድነት አደል? በወንጌል እውነት አማካኝነት የተቀበልነው ድነት አለ። ይሄንን ድነት አስቀድሞ በጌታችን በኢየሱስ ክርስቶስ ተነገረ፣ ቀጥሎ ደግሞ ከእርሱ የሰሙት አረጋገጡልን ይላል። ይሄንን ድነት ው አስቀድሞ ማን ነገረን ሲል ጌታችን ኢየሱስ ክርስቶስ ራሱ ነገረን። በመላእክት በኩል የመጣው ሕግ ነው፣ በኢየሱስ ክርስቶስ በኩል የመጣ ወንጌል ነው። ስለዚህ ይሄንን አስቀድሞ የነገረን ራሱ መሲሁ ጌታችን ኢየሱስ ክርስቶስ ከሰማይ ወርዶን የነገረን እርሱ ደግሞ አልበቃውም፣ ቀጥሎ ደግሞ ከእርሱ የሰሙ የመጀመሪያ ፈርስት ሃንድ ኢንፎርሜሽን እጃቸው ላይ ያሉ አስራ አንዱ ማለት ነው። አስራ አንዱ ደግሞ ከኢየሱስ ቀጥታ ደግሞ የተቀበሉት እነሱ አረጋገጡልን። ይሄም ደግሞ አልበቃውም፣ እግዚአብሔር በልጁ በኢየሱስ ክርስቶስ ተናገረ። ያንኑ እውነት ሌላ አይደለም የነገሩን። ኢየሱስ የመጨረሻ መልእክተኛ ነው። ከኢየሱስ ወዲያ የሚመጣ አዲስ መገለጥ የለም የለም አዲስ ብርሃን አይመጣም። የመጨረሻው በክርስቶስ የመጣው ነው። ለማብራራት ከሄድን ኢየሱስ ክርስቶስ የተናገረው ጋንን በራልኝ ካልን ኢየሱስ የተናገረው ድረስ ነው። ከኢየሱስ ወዲያ ብርሃንን መገለጥም የለም። እሱን አረጋገጡት ነው የሚለው ይዘ አዲስ አመጡ አይልም። በሙሴ በኩል የመጣው ማደግ ነበረበት፣ ሙሉ አደለም፣ ጥላ ነው። ብለርድ ያደርጋል፣ ብዥ ያለ ነው። በክርስቶስ ኢየሱስ በኩል የመጣው ያለቀለት ነው፣ የመጨረሻ ነው። ስለዚህ አባቶች ያደረጉት ምንድነው? ማረጋገጥ የሰሙ የአይን ምስክር የነበሩ አብረው የወጡ የገቡ የተመላለሱ የሐዋርያ ሥራ ላይ ያሉ አባቶቻችን ደግሞ አረጋገጡልን፣ ይለና አልበቃም። ቁጥር አራት ዛሬ እሷን ትንሽ ልንገራችሁ፣ እሺ። እግዚአብሔርም በምልክት በድንቅና በልዩ ልዩ ተአምራት እንዲሁም እንደ ፈቃዱ በታደሉት የመንፈስ ቅዱስ ስጦታዎች፣ ስለዚሁ ነገር፣ ሌላ ነገር አይደለም፣ ስለዛው ጉዳይ፣ እግዚአብሔርም ይህንኑ ጉዳይ፣ የሰማነውን ጉዳይ በጌታ በኢየሱስ ክርስቶስ በኩል የተላለፈውን ጉዳይ ለማረጋገጥ ለማጽናት፣ እውነት መሆኑን ኮንፈርም ለማድረግ በልዩ ልዩ በምልክት በድንቅ እና በተአምራት እግዚአብሔር ይህንን ያደረገው ከመቼ ጀምሮ ነው? በጌታ በኢየሱስ ክርስቶስ አገልግሎት በኩል ጭምር። ጌታ ኢየሱስ ክርስቶስ ቆሞ አስተምሯቸው ብቻ አልነበረም የሄደው። የሚናገረውን እውነት እግዚአብሔር ከእርሱ ጋር ነበረና፣ አይደለም የሚለው በምልክትና በታምራት ያጸና ነበር። እግዚአብሔር አብሮት ነበረና፣ ከጌታ ከኢየሱስ ክርስቶስ ጋር እግዚአብሔር አብሮ ነበረ። አብ አይተወኝም አለ ኢየሱስ። ከኔ ጋር ነው አለ ኢየሱስ። መሬት ላይ እያለ አብ አብሮት አለ። ያው ሁሉም ጥሎት እንደሚሄዱ ስለሚያውቅ አብ አይተወኝም። እግዚአብሔር ከእርሱ ጋር ሆኖ ምልክቶችን፣ ተአምራትና ድንቅ ነገሮችን እያደረገ ለመልእክቱ ማረጋገጫ እግዚአብሔር ይሰጥ ነበር። የሐዋርያ ሥራ መጽሐፍ ላይ ይህንን እውነት የአይን ምስክር የነበረው ወንድማችን ሐዋርያው ቅዱስ ጴጥሮስ ሲሰብክ ተናግሮታል። የሐዋርያ ሥራ ምዕራፍ ሁለት ላይ የእስራኤል ሰዎች ሆይ ይህን ቃል ስሙ። እናንተ ራሳችሁ እንደምታውቁት እግዚአብሔር በመካከላችሁ። ምን ማለት ነው? እግዚአብሔር በመካከላችሁ ማለት አሁን እኔ ለማወራው ነገር የአይን ምስክር ናችሁ ማለት ነው። ስለዚህ ጴጥሮስ አድሬስ የሚያደርገው ጉባኤ ኢየሱስን በአካል የሚያውቅ ጉባኤ ነው። ኢየሱስን በአካል ስለሚያውቁ እየነገራቸው ያለው የእስራኤል ሰዎች ሆይ ይህን ቃል ስሙ እናንተ ራሳችሁ እንደምታውቁት፣ ክብር ለእግዚአብሔር ይሁን። እናንተ ራሳችሁ እንደምታውቁት እግዚአብሔር በመካከላችሁ ታምራትን፣ ድንቅ ነገሮችንና ምልክቶችን በእርሱ በኩል በማድረግ ለናዝሬቱ ኢየሱስ መስክሮለታል። በምን በምን አረገ? በእጆቹ በአንደበቱ ቃል ሲመላለስ ሲወጣ ሲገባ ተአምራቶችን ምልክቶችና ድንቅ ነገሮችን እግዚአብሔር እያደረገ መስክሮለታል። ማን ያደረገው? በክርስቶስ ኢየሱስ በኩል እግዚአብሔር ነው ያደረገው። እግዚአብሔር ለምን አረገ እየመሰከረ የመጨረሻው ድነት በእርሱ በኩል እንደሆነ እግዚአብሔር ኮንፈርም እያደረገ ነው። የዕብራውያኑ ጸሐፊ የሚለው እሱን ነው። በምልክቶች በተአምራትና በድንቅ ነገሮች እግዚአብሔር መሰከረ። በማ በኩል? በልጁ በክርስቶስ ኢየሱስ በኩል። ኢየሱስ የሚያደርጋቸውን ተአምራት ወንድማችን ጴጥሮስ በመንፈስ ቅዱስ ተሞልቶ ሲሰብክ እግዚአብሔርን ያደረጋቸዋል እናንተው መሃል። ይህንንም ሰው ይለዋል ኢየሱስን። ይህ ሰው ከእግዚአብሔር ዘንድ እንደሆነ አው እግዚአብሔር ማረጋገጫ ሰጥቷል። ምልክቶችን ታምራትና ድንቅ ነገሮችን አድርጎ የተቀበልነው ድነት፣ የተካፈልነው ሕይወት ከእግዚአብሔር ዘንድ ለመሆኑ ምልክት እግዚአብሔር በልጁ በክርስቶስ ኢየሱስ በኩል አድርጓል። የማደርገው ከሆነ ግን እኔን ባታምኑኝ እንኳ አብ በእኔ እንዳለ እኔም በአብ እንዳለው ታውቁና ታስተውሉ ዘንድ ታምራቱን እመኑ። ታምራቱን ማን ነው የሚያደርገው? አብ በእኔ እንዳለ እኔ በእርሱ እንዳለው እምናገረውን ባትቀበሉ ታምራቱን እስቲ እመኑ። በጌታ በኢየሱስ ክርስቶስ በኩል ይከናወኑ የነበሩትን ምልክቶች ራሱ ጌታችን ሲናገር አብ ነው እያደረገ ያለው። ታዲያ ታምራቱን አታውም የአብን እኔ በእናንተ መካከል የተገለጡ ሰው ነኝ ስመላለስ ይላቸዋል። አዎ እነዚህን ታምራቶችና ምልክቶች የሚያደርጋቸው አብ ነው። እንደውም ሉቃስ ደግሞ ምን ይላል? መስላቸው ኢየሱስም ይፈውስ ዘንድ ከእግዚአብሔር ዘንድ ኃይል ሆነለት ይላል። ለመፈወስ መቶ ሊፈውስ ሲል ትዝ ይላቸዋል። እንደውም ያንን ሰው ኃጢአት ተሰሬችልህ ያለውን ሰውዬ እሱን ያለበት ቦታ ላይ ነው ትዝ ይላቸዋል። በገመድ የቤት ጣራ ነገር የጴጥሮስ ቤት ጣራ ነው ባይዘው እና በገመድ ሲያወርዱ ትዝ ይላቸዋል። ልክ እንደዚህ ነው። ጭንቅንቅ ብሏል ቤቱ ሲያወርዱ መጽሐፍ እንደዚህ ይላል። የልባቸውን ክፋት አይቶ ይላል ሰውየውን እኮ ተነስ እንሄድ ማለት ይችላል። የልባቸውን ክፋት አይቶ ኃጢአት ተሰሬችልህ አለው። ፈሪሳውያን ነበሩና እንዴ አሉ አመለጣቸው አይደል? ካፋቸው። አንዳንድ ነገር እኮ ድንግጥ ስትል ያመልጣል፣ በልብ ያሰብከው ይወጣል ባፍ። እንዴ ከአንዱ ከእግዚአብሔር በቀር ይህን የሚያደርጋለ እንዴ? እሱን ባይዘው፣ ከአንዱ ከእግዚአብሔር በቀር ይህን ማድረግ የሚችል የለም አላሉትም፣ እርስ በርስ ነሩ። አንተ ከእግዚአብሔር ውጭ ማድረግ የሚችላለ የሚል ጥቅስ ታቃለ እንዴ? ተባባሉ። ሕጉን የሚያጠኑ ናቸው። ከአንዱ ከእግዚአብሔር በቀር ይህን የሚያደርጋለ እንዴ ሲሉ ጌታ ኢየሱስ ሰማቸው። የሰው ልጅ በምድር ሲመላለስ ኃጢአትን ያሰረይ ዘንድ እንድታውቁ፣ አልጋን ተሸክሞ ወደ ቤት ይሄዳል። ኃጢአት እንደማሰሪ እንድታቋው ፈውሷል። ከፈወስኩ ነው ኃጢአቱን እያሰረኩለት ነው። የውስጡን ፈውሶ አለቀቀውም። የደጁ እነሱ እንዲያምኑ ነው የደጁን። ኦሬዲ የውስጡ ከተፈወሰው የሰማይ ይገባል። ግሩብ አይሄድም። ውስጡ ሳይነጻ ግሩብ ሄድ ምን ያደርጋል? ሲሆን ነው የሚሄድ። ኃጢአቱ ተሰረየልህ ብሎት እንድታምኑ አለና ተነስና አልጋን ተሸከመ ወደ ቤት ሂድ ሲለው ማስተማር ፈልጎ አቅም ስለሌለው ስለደከመው፣ በቃ ተነስና አልጋን ተሸክሞ ወደ ቤት ሄድ ሲሉ ሰውየውም አይደል በገመድ ያወረዱት ሰውየው በበር ወጣ አልጋውን ተሸክሞ ይፈውስ ዘንድ ከእግዚአብሔር ኃይል ሆነ። ለኢየሱስ ክብር ለእግዚአብሔር ይሁን። እኔን አትመኑኝ። እማወሯን የምናገረውን ማስተምሩን አትመኑኝ። ግን አባቴ በእኔ እጅ የሚያደርገውን ታምራቱን ይሁና መኑ፣ እንጂ ምክንያቱም በጌታ በኢየሱስ ክርስቶስ እጅ የሚደረጉ ታምራት ራንደምሊ ማንም ነብይ ማንም ካህን በዘመኑ የተነሳ ታላቅ የሚባል አገልጋይ የሚያረጋቸው አይነት ታምራት አይደለም የሚያረገው። ለምሳሌ የአልዓዛር ከመቃብር መውጣት ማንም አርጎ አያቅም፣ ማንም አያረግምም። ከዚህም በኋላ አይሆንም ባይዘወ የአልዓዛር ከመቃብር መውጣት ባይዘወ የሞተ ሰው ማስነሳት አይደለም መሲሁ አንዱ ሆነ ማሳያ። ማንም ሰው ኢየሱስ ያደረገውን ያንን አይነት ታምር ሊያረግ አይችልም አይደ ኢየሱስ አያቸውን ልክ አላዛርን ከሞት ካስነሳው በኋላ ይ የሞተው ተነሳ እንዴ አደለም፣ ያለው ትንሣኤና ህይወት እኔ ነኝ አለ። እያስተማረ ያለው እኔ ከሞት ቀስቃሽ ነኝ፣ ህይወት እኔ ነኝ፣ ትንሣኤ እኔ ነኝ ነው ትምህርቱ። ስለዚህ እግዚአብሔር በኢየሱስ ክርስቶስ በኩል ያደረጋቸው ምልክቶች፣ ድንቆችና ታምራቶች ይህንን የተቀበልነውን ድነት ማረጋገጫ ናቸው። የዕብራውያን ደብዳቤ ይህንን የሚያስተምረን ክብር ለእግዚአብሔር ይሁን። በጌታ በኢየሱስ ክርስቶስ በኩል ብቻ ግን አልነበረም፣ በሐዋርያቱ ደግሞ ቀጠለ አይደል። አንዳንድ ተአምርሁን ለምሳሌ በሐዋርያት እጅ ቀጠለ። ትዝ ይላችኋል፣ ጴጥሮስና ዮሐንስ ወደ ቤተ መቅደስ ሲገቡ ከቀኑ በ9 ሰዓት ከተወለደ ጀምሮ ሄዶ ማያውቀው ሰውዬ ጴጥሮስ ፕሮግራም ውስጥ የለ፣ ዮሐንስ ፕሮግራም ውስጥ የለ፣ እንፈው ሰው ወይም ይልቅድ የለ። ዝም ብለው እየተራመዱ ነው። ምልክት ማለት ትርጉሙ ባይዘ እግዚአብሔር እንዲህ ሲነካማ የእግዚአብሔር አሻራ እላይ ላይ ሲቀርብ ምልክቱ እሱ። እየገቡ እያለ ሰውየው ቁጭ ብሎ ይለምናል። አይ ቲንክ ጴጥሮስን እየጠራው ይመስለኛል፣ ምክንያቱም ዞሮ አየው ይላል ይላል ከዛ ጠጋሉ። ና ዮሐንስ አለ ጠጋሉ፣ ወደኛ ተመለከታሉ። ያም ሰው አንዳች ከእነሱ ሊቀበል እንዳላሰበው በትኩረት ተመለከታቸው ይላል። በዚህ ጊዜ ጴጥሮስ አይቶት የምሰጥ ብር ነው ወርቅ የለኝም አለ። የምንሰጥ አይደለም ያለው እና የምሰጥ ብር ነው ወርቅ የለኝም፣ ነገር ግን ያለኝን እሰጥሃለሁ አለውና በናዝሬቱ ጌታ በኢየሱስ ክርስቶስም ተነስና በግር ተመላለስ ብሎ ቀኝ እጁን ይዞ አስነሳው። ቁርጭምጭሚቱ ጸናና በኃይል ዘሎ ቆመ። እየዘለለ እግዚአብሔርን እያመሰገነ ወደ ቤተ መቅደስ አደባባይ ገባ። 40 ዓመት ሄዶ አያውቅም። በጣም አስደንጋጭ ነገር ነው። ምልክት ነው ይሄ። 40 ዓመት ሙሉ ሄዶ አያውቅም። እግዚአብሔር ልክቷን ሲያደርጋት መፎሱ አደለም አደለ። ዋናው ነገር ከተፈወሰ በኋላ የሚረጋገጥ እውነት አለ። ልክ ሰውየው ተፈወሰ፣ ዘለለ፣ አመሰገኑ አያልቅም ክፍሉ አምስት ሺህ ሰው የዳነበት የወንጌል እውነት አለ ምልክቱ ዓላማው የተቀበሉት እንድነት ማረጋገጥ ነው ከኢየሱስ የሰሙት አረጋገጡልን የሚለው ማለት የመዳንን ወንጌል ሰምቷላ አረጋገጡት በምን በምልክትና በድንቅ እግዚአብሔር በእጃቸው እያደረገ ሰውየው እየዘለለ እየሮጠ ገባ በጣም ደስ ብሎት አደለም የሚዘለው መራመድ ስለማይችል ነው አርባ ዓመት ሄዶ ማያውቅ እግር ላይ ቁጭ ብለ እኮ ከደነዘዘ ራሱ በስነ ስርዓት እኮ አትራመድም ከዛ እንዴ ፕሮፐርሊ ዎክ ያደርግ መዝለል ነው ያ አርባ ዓመትም አልሄደም አይደል ያገለገለ አይሰጠም። አዲስ ነው የሚሰጠ ሲፈውስ እንደዛ ነው። ሌላ አፈር ገባና፣ አየው። ሲያየው ቤተ መቅደሳቸው ብዙ የተለየ ነገር የለውም። እንዳይገቡ ተከልክለዋላ በህጉ ይህን የከለከላቸው ኛው ተመልሶ ጴጥሮስ ጋር መቶ ያዘው። ከዛ ጴጥሮስን ሲይዘው የዛ የኢየሩሳሌም አካባቢ የነበረ ህዝብ በዓለ አምሳንም ካከበረ በኋላ ብዙ ህዝብ አለ የጸሎት ሰዓት ስለሆነ ጴጥሮስን ሲያዩ ጴጥሮስ ምንድነው ያለው? ለምንድን ነው የምታዩኝ? እውነቱ ነው አሳጣማጅ ነው፣ ያሁሉ ሰው አይቶት አያውቅም። ለምንድን ነው የምታዩኝ እኛ ከናንተ የተሻለ ጽድቅ ያለን ይመስላችኋል ወይ ብሎ የዳነበትን እውነት ወደ ማረጋገጡ መጣ። አይ እጾም ነበር አይደለም ያለው እግዚአብሔር የናዝሬቱ ኢየሱስን አከበረዋል። ክብር ለኢየሱስ ይሁን። ሰቅላችሁ ገደላችሁ ታው እግዚአብሔር ከሞት አስነስቶ ይሄው የምታዩትንና የምታውቁትን ሰው በፊታችሁ ደና ሆኖ እንዲቆም አረገዋል። ይሄ ምልክታው የተቀበልነው ኢየሱስ ክርስቶስ የዘላለም ህይወት ሰጪ ለመሆኑ ማረጋገጫ ነው አለ። በዚያን እለት አምስት ሺህ ሰው በላያቸው ላይ ተጨመሩ። እሱም ከተወለደ ጀምሮ ሄዶ ማያውቀው ሰውዬ ግዴታ ከሆነ ፈውሶ ያሳምነዋል። አልጋ ተሸክሞ ያመነው ይበዛል። ስላላመንክ ነው የሚባል ብዙ ነገር የለም። አዲስ ኪዳን ስለሆነ አለማመናችሁን አልፎ ይሰራል። በእኔ ሳይዝ ብቻ አይደለም የሚሰራው፣ ሰብሮ ሰርቶ ያሳምነኛል። አለማመናቸውን ገሰጸ ይለና ከወደ ማዶ በደና ደረሱ ነው የሚለው። በቃ ከእናንተ ጋር ሄድ ወርዱ አላለ። በአርማ ላይ ጥሎ አይድም። እንደ እግዚአብሔር የሚራራ እኮ የለም። ብንደገፍ ማገዶ እንቀንሳለን፣ ግን በቃ እንደው ቢያቀት ደግሞ ያግዝሃል። ምንም እምነት ሌላቸው የሌላቸው ሰዎች አለ። ሲያስከተል ይኖረው የሰናፍጭ ቅንጣት የምታክል እምነት ቢኖራቸዋል። እምነት ጨምርልን ሲሉት የሰናፍጭ ቅንጣት የምታክል ምን ማለት ነው? የሰናፍጭ ቅንጣት ከሌለ ምንም የለም ማለት ነው። ጳውሎስ ሲያገለግል የነበረው ሰውዬ ቁጭ ብሎ ጳውሎስን እያየው፣ ጳውሎስ እየሰበከ እየሰበከ እየሰበከ ድንገት ዞር ሲል እምነት እንዳለው አየለ። አሜን አሜን እኮ አይልም አለ፣ ቸርች አልመጣም፣ ሳየው ግን ፊቱ ላይ ያለ እምነቱ ተነስ ሲለው፣ በኃይልም ዘሎ ቆመ። አማልክት በሰው አምሳል እኛ ማል ተገለጠ ያል ምልክት ነው። ምልክቱ ግን ወሰዳቸው ሰዎች አምላክ እኛ ማል ተገለጥ ሲሉ ነው ይሄ ምልክት። ይሄንን እውነት እንድንሰብክ የተሰጠ ማረጋገጫ ነገሩ በራሱ አደለም። ነገሩን እግዚአብሔር ሲያደርገው ምልክት ሲያስቀምጥ እናንተም ፈልጎ ነው ብሎ ጳውሎስ ወንጌል ሰበከ። በዚያችም ከተማ ላይ ቤተ ክርስቲያን እስክትተከል ድረስ አደረገ። እግዚአብሔር ይመስገን። የእግዚአብሔርን ኃይል መግለጥ ማለት ነው ተአምራት ማለት የእግዚአ የእግዚአብሔርን ኃይል መግለጥ ሶስተኛው ነው አይደል? ምልክቶችን አደረገ። ከዛ በኋላ ድንቆችን አደረገ። ቴራስ የምትል አንድ የግሪክ ቃል ይጠቀማል። እሱ ደግሞ አትራክት ማድረግ ወይም አቴንሽን መውሰድ። እግዚአብሔር እንደዚህ አይነት ነገሮችን የሚያደርገው የሰዎችን አቴንሽን ይወስደዋል። እንዲሰሙት ያደረጋል። ውስድ ያደረግል። እና እግዚአብሔር ይህንን በማድረግ የተቀበልነው እውነት የተካፈልነው ሕይወት እውነተኛ ለመሆኑ ማረጋገጫ አደረገ። ግን ደግሞ ይህም ደግሞ አልበቃውም። ደግሞ ይለናል፣ ይህም ደግሞ አልበቃውም። ምልክቶች ያደረገ፣ ድንቆችን አደረገ፣ ተአምራትን አደረገ። ይህን ያደረገው ማን ነው? እግዚአብሔር ነው ያደረገው። አብ ነው ይህንን ያደረገው። ያደረገው በማን ነው? በልጁ በክርስቶስ ኢየሱስ በኩል፣ ቀጥሎ በሐዋርያቱ በኩል፣ በአባቶቻችን በኩል እነዚህን ሁሉ ምልክቶችን ድንቆችና ተአምራትን ምክንያትን እግዚአብሔር በአባቶቻችን እጅ ያደረገው የተቀበልነው ሕይወት የተካፈልነው እውነት እውነት ለመሆኑ ማረጋገጫ ነው። በደቀ መዛሙርት ሁሉ ላይ እግዚአብሔር ያስቀመጠው ስጦታ አለ። ከእግዚአብሔር ዘንድ ስጦታ ያልተቀበለ የተወሰኑ ሰዎች ብቻ ናቸው የተቀበሉት? አ በአካሉ ላይ እግዚአብሔር ስጦታ አፍስሷል። ለተቀበላችሁት ህይወት ማረጋገጫ እግዚአብሔር በእናንተ ሕይወት ላይ ስጦታ አፍስሷል። በእውነት ነው የምላችሁ። በቤተ ክርስቲያን ውስጥ ካሉ እጅግ ክቡርና ውድ ስጦታዎች መካከል አንዱ የመንፈስ ቅዱስ መውረድና የስጦታዎቹ መታደል ዓለም የላትም። እኛ ነን ያለ። የትም የለም። ቸርች ብቻ ነው ያለው። መንፈስ ቅዱስ አክቲቭሊ የሚሰራው ከአማኞች ጋር፣ በሉዓላዊነቱና በአምላክነቱ በምድር ፊት ላይ የወደደውን ያደርጋል። ከእኛ ጋር ግን አብሮ ነው የሚሰራው። ስሙ ለዘለዓለም የተመሰገነ ይሁን። ዓለም ስለሌለው ዓለም ስለማያየው የማያውቀው የእውነት መንፈስ በእናንተ ውስጥ ስለሚኖር እናንተ ጋር አብሮ ስለሚሆን እናንተ የምታውቁት ይህ የእውነት መንፈስ ነገር ቢሰማ ጴጥሮስ ኢየሱስ አጠገብ ነው እንጂ ፍርሃት አለው። መንፈስ ቅዱስ ሲወርድበት ምንድን ነው አሉት? የምታዩትንና የምትሰሙትን እግዚአብሔር አፈሰሰዋል። ቆመ። ስታወራ መንፈስ ቅዱስ ከኋላ አውተንቲኬት ያደረገዋል ተቀበለው። ይለ ምልክቶችና እነዚያውን አደለ የሚለው አውተንቲኬሽን ነው የመልእክት ማረጋገጫ ወንድማችን ሐዋርያው ቅዱስ ዮሐንስ አንደኛ ዮሐንስ መልእክት ምዕራፍ አንድ ላይ ተዚላችኋል የተናገረ የሰማነውን፣ ሩቅ ነው አይደል? የሰማነው በመረጃ ደረጃ ነው። ያየነውን፣ ከዛ አጠገቡ መጣ ማለት በእጆቻችን የዳሰስነውን እናወራላችኋለን። ህይወት ተገለጠ፣ አይተናል፣ እንመሰክራለናል። ምንም አይነት አስተማሪ ዮሐንስን ቁጭ አርጎ በፍልስፍና ቻሌንጅ ቢያደርገው ዮሐንስ በንግግር ብዛት ማሳመን ባይችል፣ ነክቸዋል፣ ልክዶ አልችልም፣ ማረጋገጫ ዳስሸዋሉ አይቼዋለሁ። በእኔ ውስጥ አለ። አስረዳኝ፣ እንዴት አድርጌ ላስረዳ? ልክዶ ግን አልችል ትበልጠኛ ላው ይገርምሃል እኔና ኢየሱስ ተነካክተናል ምንድን ነው ታዲያ እንደዚህ የሚያስጨው ማረጋገጫ አለኝ ተቀብያለሁ ለቤዛ ቀን የታተምኩበት ቅዱሱ የእግዚአብሔር መንፈስ በእኔ ውስጥ አለ ኢየሱስ ሲመለስ ቼክ የሚደረገው ይሄ ነው መንፈስ ቅዱስ ውስጡ አለ ወይ የቸርች ሜምበር ነው አይደለም የሚለው ሆሊ ስፒሪት አለ ካላ ይነጠቃል ብድግ ነው ከመሬት መሬት ራሱ ተለቀዋለች ወንጌል የእግዚአብሔር ነው ወንጌል እውነት ነው ወንጌል ህይወት ነው ወንጌል ብርሃን ነው። ክብር ለኢየሱስ ይሁን። እግዚአብሔር ለዚህ ማረጋገጫ ሰጥቷል ሰጥቷል። ክብር ለኢየሱስ ይሁን።